ትንቢተ ሶፎንያስ ምዕራፍ አንድ በይሁዳ ንጉስ በአሞጽ ልጅ በኢዮኤያስ ዘመን ወደ ሕዝቅያስ ልጅ ወደ አማርያ ልጅ ወደ ጎሎዲያስ ልጅ ወደ ኩሲ ልጅ ወደ ሶፎንያስ የመጣ የእግዚአብሔር ቃል ይህ ነው። ነገርን ሁሉ ከምድር ፊት ፈጽሜ አጠፋለሁ፣ ይላል እግዚአብሔር፣ ሰውንና እንስሳን አጠፋለሁ። የሰማይንና ወፎችና የባህርን አሶች ማሰናከያንም ከኃጢአተኞች ጋር አጠፋለሁ። ሰውንም ከምድር ፊት እቆርጣለሁ ይላል እግዚአብሔር። እጄንም በይሁዳ ላይ በኢየሩሳሌምም በሚኖሩት ሁሉ ላይ ይዘረጋለሁ። ከዚህም ስፍራ የበዓልን ቅሬታና የጣዖታቱን ካህናት ስም አጠፋለሁ። በሰገነትም ላይ ለሰማይ ሰራዊት የሚሰግዱትን በእግዚአብሔርንና በንጉሳቸው በሚልኮም ምለው የሚሰግዱትን እግዚአብሔርን ከመከተል የተመለሱትን እግዚአብሔርንም ያልፈለጉትንና ያልጠየቁትን አጠፋለሁ። የእግዚአብሔር ቀን ቀርቧልና፣ እግዚአብሔር መስዋዕትን አዘጋጅቷልና፣ የጠራቸውን ቀድሷልና፣ በጌታ በእግዚአብሔር ፊት ዝም በሉ። በእግዚአብሔር መስዋዕት ቀን አለቆችንና የንጉስን ልጆች እንግዳ ልብስ የሚለብሱትንም ሁሉ እቀጣለሁ። በዚያም ቀን በመድረኩ ላይ የሚዘሉትን የጌታቸውን ቤት አመፃንና ሽንገላን የሚሞሉትን እቀጣለሁ። በዚያ ቀን ይላል እግዚአብሔር። ከአሳው በር የጩኸት ድምፅ፣ ከከተማውም በሁለተኛው ክፍል ውካታ፣ ከኮረብቶቹም ታላቅ ሽብር ይሆናል። እናንተ በመክ ቴሽ የምትኖር ሆይ የከነአን ሕዝብ ሁሉ ጠፍተዋልና ብርም የተሸከሙ ሁሉ ተቆጥረዋልና አልቅሱ። በዚያም ዘመን ኢየሩሳሌምን በመብራት እመረምራለሁ በአተላቸውም ላይ የሚቀመጡትን በልባቸውም እግዚአብሔር መልካምን አያደርግም ክፉም አያደርግም የሚሉትን ሰዎች እቀጣለሁ። ብልጥግናቸውም ለምርኮ ይሆናል ቤቶቻቸውም ይፈርሳሉ። ቤቶችንም ይሰራሉ ነገር ግን አይቀመጡባቸውም፣ ወይንንም ይተክላሉ የወይን ጠጁን ግን አይጠጡም። ታላቁ የእግዚአብሔር ቀን ቀርቧል፤ የእግዚአብሔርን ቀን ድምጽ ቀርቧል፣ እጅግም ፈጥኗል። ኃያሉም በዚያ በመራራ ልቅሶ ይጮኋል። ያ ቀን የመዓት ቀን፣ የመከራና የጭንቀት ቀን፣ የመፍረስና የመጥፋት ቀን የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን፣ በተመሸጉ ከተሞችና በረዘሙ ግንቦች ላይ የመለከትና የሰይፍ ጩኸት ቀን ነው። እግዚአብሔርም ላይ ኃጢአት ሰርተዋልና እንደ እውር እስኪሄዱ ድረስ ሰዎችን አስጨንቃለሁ። ደማቸውም እንደ ትቢያ፣ ስጋቸውም እንደ ጉድፍ ይፈሳል። በእግዚአብሔርም ቁጣ ቀን ብራቸውና ወርቃቸው ሊያድናቸው አይችልም። እርሱም በምድር የሚኖሩትን ሁሉ ፈጽኖ ይጨርሳቸዋልና ምድር ሁሉ በቅንዓቱ እሳት ትበላለች።